ዶናልድ ትራምፕንና ልዑካቸውን የያዘው ግዙፍ የአሜሪካ ፕሬዝዳንታዊ አውሮፕላን በአየር ትራፊክ ተቆጣጣሪዎች ልዩ መለያው ኤርፎርስ ዋን የሳውዲ አረቢያ አየር ክልል እንደገባ ነበር በሀገሪቱ አየር ኃይል ኤፍ 15 ጄቶች የክብር አጀብ ተከቦ ሪያድ ያረፈው ፕሬዝዳንት ትራምፕ በሳውዲ ሰማይ የተጀመረላቸው እጅግ የተለየ ደማቅ አቀባበል ከዋና ከተማዋ ከሪያድ እምብርት 35 ኪሎ ሜትሮችን እልፍ ብሎ በሚገኘው ንጉሥ ካሊድ ዓለም አቀፍ አየር ማረፊያም ጠብቋቸዋል። ሳዑዲ ከአሜሪካና አሜሪካ ከሳዑዲ የሚሹት ብዙ ነው። የትራምፕ ጉዞ የቢሊየን ዶላሮች ጉዞ ነው። እናም የአቀባበሉ ድምቀት የሚጠበቅም ነበር። እናም ጉብኝታቸው ከመጠናቀቁ ቀድሞ ሁለቱ ሀገራት አሜሪካና ሳውዲ አረቢያ ኢነርጂና መከላከያን ጨምሮ በተለያዩ መስኮች ከሶስት መቶ ቢሊየን ዶላር በላይ የሆነም ስምምነት ተፈራርመዋል። በሪያድ የሁለቱ ሀገራት የኢንቨስትመንት ፎረም ተካሂዷል። በዚሁ ጊዜ ነው ስምምነቱ ይፋ የሆነው። አልጋ ወራሽ ሙሐመድ ቢን ሳልማን አሜሪካ ከሀገራችን ሳዑድ አረቢያ ጋር የኢኮኖሚ ግንኙነት ከጀመረች ዘጠና ሁለት ዓመታትን አስቆጥሯል አሉ። ከዚያን ጊዜ እስካሁን ድረስም ያለን ትስስር ጥብቅና ጥልቅ ነው ብለዋል። ልዑል ቢን ሳልማን አልጋ ወራሽ ቢን ሳልማን ፕሬዚዳንት ትራምፕና ልዑካቸው በታደሙበት የሪያዱ ኢንቨስትመንት መድረክ ያደረጉት ንግግር የሳዑዲን የኢኮኖሚ ግዝፈት ያመላከተ ጭምር ሆኗል። በመካከለኛው ምስራቅ ግዙፉ ኢኮኖሚ የሳዑዲ መሆኑን ያወሱት ቢንሳልማን በአሜሪካ ውስጥ ለሁለቱም ሀገራት ዜጎች ከፍተኛ ጠቀሜታን የሚያስገኙ እድሎችን የሚፈጥር 600 ቢሊዮን ዶላር መዋለ ነዋይ ፈሰስ ለማድረግም እየሰራ ነው ሲሉ ተናግረዋል። ቀስ በቀስም ሳዑዲ በአሜሪካ ፈሰስ የምታደ የሚያደርገው የኢንቨስትመንት መጠን አንድ ትሪሊየን ዶላር ለማድረስ ቃል ገብተዋል። በአሜሪካና ሳውዲ አረቢያ መካከል ያለው የንግድ መስተጋብር መጠን ባለፉት አስር ዓመታት ውስጥ አምስት መቶ ቢሊየን ዶላር መድረሱንም ቢንሰልማን ተናግረዋል። የሳውዲ አረቢያ አልጋ ወራሽ ሞሐመድ ቢንሰልማን የአሜሪካ ኩባንያዎች ከሀገራቸው ውጪ በሌሎች ሀገራት ከሚያውሉት ጥቅል መዋለ ነዋይ ሩብ ያህሉ ወደ ሳውዲ አረቢያ የሚመጣ ነው ብለዋልም። ትናንት ማክሰኞ በሪያድ ተካሂዶ በነበረው የሳውዲ አሜሪካ የኢንቨስትመንት መድረክ ፕሬዚዳንት ትራምፕና አልጋወራሽ ቢንሰልማንን ጨምሮ የሁለቱ ሀገራት ከፍተኛ ሹማምንት የንግድና ኢኮኖሚ አንቀሳቃሽ ኩባንያዎችና የኩባንያ ሥራ መሪዎች ተሳትፈዋል። ከፕሬዚዳንት ትራምፕ ጋር ወደ ሳውዲ ካቀኑ ከፍተኛ የአሜሪካ ባለሥልጣናት መካከል የፋይናንስ ሚኒስቴር አቻ የሆነው መስ ቤት በተለመደው አጠራር የአሜሪካ ግምጃ ቤት ሚኒስትሩ ስኮት ቤሰንት ይገኙበታል። ከኩባንያ ባለቤቶች መካከል ደግሞ ኤለን መስክ ተጠቃሽ ነው። ከሳውዲ አረቢያ ዋነኛ የመረጃ ምንጮች አንዱ የሆነው አረብ ኒውስ በዘገባው በአሜሪካና በሳዑዲ መካከል የተፈረሙ የትብብር መስኮች ያልነካው ዘርፍ እንደሌለ ነው ያመላከተው። ሌላው ቀርቶ ያለ ሾፌር በራሱ ከሚንቀሳቀስ ተሽከርካሪ እስከ ዘመናዊ የመከላከያ መሳሪያዎችና ቴክኖሎጂዎች ድረስ ያጠቃለለ ነው። በአልጀዚራ ላይ ደግሞ በሁለቱ ሀገራት መካከል የተፈረመው የመከላከያ ስምምነት 142 ቢሊየን ዶላር እንደሆነ ተጠቅሷል። ይህም አሜሪካ ለሳዑዲ አረቢያ ዘመናዊ የጦር መሳሪያዎችና ሌሎች የመከላከያ ቴክኖሎጂዎችን በመሸጥ የምታገኘው የገንዘብ መጠን ነው። በእርግጥም የሳዑዲ አረቢያ ኢኮኖሚ ግዙፍ ነው። ከመካከለኛው ምስራቅ ቀጠና ወደር የለሽ ሲሆን የ34 ትሪሊየን ዶላር ኢኮኖሚ ስለመሆኑ መረጃዎች ያሳያሉ። በእርግጥም ደግሞ ይህ ብቻውን የሳውዲን የኢኮኖሚና የሀብት አቅም አይገልጸውም ነው የሚባለው። በአምና 2024 እንኳ ያስመዘገበችው ንጥር ጥቅል ብሔራዊ ምርት ማለትም በባለሙያዎቹ ቋንቋም ፒፒፒ አጀስትድ ጂዲፒዋም 2.25 ትሪልየን ዶላር ደርሷል። ይህ በእንዲህ እንዳለ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሰላጤው የሦስት አገራት ጉብኝት ወደ ሁለተኛዋ መዳረሻቸው ዛሬ ከሰዓት ያቀናሉ። ከዚያ ቀደም ብሎ ግን ከእርሳቸው ጋር ለመነጋገር ከደማስቆ ተነስቶ ሪያድ የገባ እንግዳ እንደሚያገኙ እየተጠበቀ ነው። እንግዳው የሶሪያ ፕሬዚዳንት አህመድ አልሻራ ናቸው። ፕሬዚዳንት ዶናልድ ትራምፕ ሀገራቸው ባለፉት ዓመታት በሶሪያ ላይ ጥላው የቆየችው በአይነቱ የከበደ ማዕቀብ በቅርቡ እንደሚያነሱ ይፋ ማድረጋቸው በሶሪያ ከፍተኛ ደስታ ፈጥሯል። ሶሪያውያን የትራምፕን ንግግር እንደሰሙ በድንገት ከየቤታቸው ወጥተው በአደባባዮች ደስታቸውን ሲገልጡ ታይተዋል። ፕሬዚዳንት አህመድ አልሻራም ፕሬዚዳንት ትራምፕን በአካል አግኝተው ለማነጋገር ያቀረቡት ጥያቄ ተቀባይነት በማግኘቱ ትናንት አመሻሹን ሳዑዲ አረቢያ መግባታቸውን የዘገበው አናዶሉ ነው። ፕሬዚዳንት ትራምፕ በሪያድ ቆይታቸው ካደረጓቸው ንግግሮች መካከል ሌላኛው ኢራንን የተመለከ እየተመለከተ ነው። ከኢራን ጋር አንዳች ስምምነት ላይ ሊደረስ እንደሚገባ የተናገሩት ትራምፕ ለአመታት ውጤት የለሽ ድርድር ሲያደርጉ መኖር ግን አይሆንም ነው ያሉት። ለኢራን ያቀረብንላትን የወይራ ዝንጣፊ እንድትቀበለን ተጨማሪ ጊዜ እንሰጣታለን፣ ነገር ግን ዕድሜ ልክ አንጠብቃትም ሲሉም አሳስበዋል። ለዚህ የትራምፕ ንግግር እስካሁን ከኢራን በኩል የተሰጠ ምላሽ የለም። ኢራንን ሸንቆጥ ወረፍ ባደረጉበት ንግግር ውስጥ በእንግድነት እየተቀበሏቸው ያሉትን የሳውዲ አረቢያ የኳታርና የተባበሩት አረብ ኤምሬትስ መሪዎችን ደግሞ አወድሰዋል። የሦስቱ ሀገራት መሪዎች ሀገሮቻቸው ያካበቱትን ከፍተኛ ካፒታል በተለያዩ ሀገራት ጭምር ፈሰስ በማድረግ ወደ ከፍተኛ የንግድ መስመር እንዲገባ በማስቻላቸው ነው በፕሬዝዳንት ትራምፕ የተወደሱት።